አንደኛው ያው የፎቶ ፕሮግራም ነበረ። ይህ እዚህ ጋር በምስሉ ላይ የምታዩትም የፎቶ ፕሮግራማቸው እለት የመስክ ፎቶ የተነሱት ነበረ። ከዚም ደግሞ በባለፈው ሳምንት አይታችሁ እንደሆነ የቀለበት ፕሮግራማቸውን ፈጽመዋል። እኔ ግን እሱን ቪዲዮ አልሰራውም ነበረ፣ ቢዚ ነበርኩኝ። ለዛ ቪዲዮ አልሰራውላችሁም። ነገር ግን በጣም ብዙ ሰዎችን ግሩፕ ከፍሎ ያጣላ ያጨቃጨቀ እና ብዙ ያወያየ ነገር ነው ነበረ ማለት ነው። የቀለበት ፕሮግራማቸው አሁን ስቲል እስካሁን ድረስ ቲክቶክ ላይ አልበረደም። ግሩፕ ከፍለው ስለነሱ የሚጣሉ የሚከራከሩ ለሁለት ተከፍለዋል። ግማሹ ምንድነው የሚለው የማዳም ቅመም ከሆናችሁ ሰውን በዚህ ልክ ብራቸውን አታባክኑ፣ ለሱ ለምንድነው የምትሰጡት? እሱ ሀብታም ነው ለሱ ወጫውታችሁ ለምንድን ነው የምትሰጡት? ምናምን የሚል ነው። ሌላው ደግሞ ምንድነው ሌሎቹ ግሩፖች ማለት ነው ምን አገባችሁ፣ እኛ ሰርተን ምንም ሰራን ምንም የላባችንን የሰጠነው እንኳን ለሱ ለማንም ማድረግ እንችላለን መብታችን ነው የሚሉ ናቸው ማለት ነው። እና ግን በባለፈው ያው አብርሽ የመግቢያ ትኬት አላስከፈለም ነበረ ለምንም አይነት ወጪ አላስከፈለም ነበረ። እስቲል እዛ ሀይቁ ላይ እንደዚ ያሳለፉት ራሱ በባዶ ነበር ማለት ምንም የመግቢያ ትኬት አያስፈልገውም ነብና ፍሪ ነበር ያደረገው። አሁን ግን ጭራሽ በጣም ስለተወቀሰበት ቲክቶክ ላይ ራሱ በነገራችን ላይ ተጠርቶ እነ መሲ ብሪጅስቶን ራሱ በጣም ወቅሰውት ነበረ። አንተ ነህ እንደዚህ እንደዚህ ያደረግከው ተብሎ በጣም ተወቅሷል ማለት ነው። እና ያላሰበውን ፕሮግራም ድጋሚ እንዳስብ ነው ያደረጉት ጭራሽ። ምክንያቱም አብርሽ ዱባይ የመጣው ለፎቶ ፕሮግራም እና እንደዚሁም ደግሞ ቀለበት ፈጽሞ አገሩ ሊገባ ነበር። ነገር ግን አሁን ጭራሽ ምንም ሳያደርግ በነፃ አድርጎ መግቢያ በነፃ አድርጎ ምን ብሎ ምን ብሎ ጭራሽ ስሙ ጠፋና ለዛ፣ ኦኬ፣ እንደዛ ከሆነ ቀለ ምንድነው መልስ እደግሳለሁ ብሎ ይኸው አሁን እሑድ መልስ አላቸው ማለት ነው። መልስ መኖሩ ብቻ ሳይሆን መልስ ለመግባት አንደኛ የዓመት ባልቀን ያደረገው ዓመት ባልቀን ከሆነ ደግሞ ያው ብዙ የማዳም ቅመሞች ፍቃድ ሊኖራቸው ስለሚችል ብዙ ሰው ይገኝልኛል ብሎ ያስባል። እንደገና ደግሞ ያው በዓለም ስለሆነ ይወጣሉ። ሲቀጥል ዝም ብሎ አይደለም እንደ ባለፈው በነፃ አይደለም የሚገባው ማለት ነው። መርከብ ላይ ለመሳተፍ መቶ ሀምሳ ድርሃም ያስፈልጋል ማለት ነው። እና እሱን የከፈለ ሰው ብቻ ነው እዛ ጋር መሳተፍ የሚችለው። እኔ መብት ነው ብዬ ነው የማስበው። እውነቴ ነው ማለት እስካላስገድድ ድረስ መብት ነው። በቃ አንድ ሺ ማድረግ ይችላል። በቃ እኔ ጋር መምጣት ከፈልጋችሁ አንድ ሺህ ያልቻላችሁ ቅሮ ማለት ይችላል። የፈለገ ሄዳል፣ ያልፈለገ ደግሞ ይቀራል። እና አንዳንዴ ሰውን እስከምን ድረስ መቃወም እንዳለብን ማወቅ አለብን። ገብቷችኋል አይደለ? እንደገና ደግሞ ለምን እንደዚህ ታደርጉለታላችሁ ታደርጉለታላችሁ፣ እንዳልኳችሁ ነው። እሱ አድርጉልኝ አላለም፣ ስጡኝ አላለም። ግን ሰርጉ እስከሆነ ድረስ አዋጥተው ሰጡት፣ ሸለሙት። ይህ ደግሞ ባህላችን ነው። ሰው ሲያገባ፣ ሲመረቅ፣ ሲወልድ፣ እንዲ አንድ ሰው ሲወልድ እኮ ዝም ብላችሁ አይደለም፣ አራስ ጥየቃ ይባላል። የሆነ ነገር ገዝታችሁ ነው የምትሄዱት። ሰው ሲመረቅ ከቻላችሁ ወርቅ ካልቻላችሁ ደግሞ የብር ጌጦች ምናምን ትገዛላችሁ። ይሄ ያለ ነው፣ እኛ ኢትዮጵያውያን ባህላችን ነው። ስለዚህ እሱ ደግሞ ስለተሰጠው እሱን ቲክቶክ ድረስ አስመጥቶ እንደዚህ የሚያስወቅስ ነገር እኔ አላየሁበትም። አንዳንዴ የሆነ መብት እንዳለውላ ግዴታ አለ ማለት ይሄ ልጅ ዘርፎ እስካልወሰደ ድረስ አታሎ እስካላጭበረበረ ድረስ ሰው እኔ እንወድሃለን እናከብረሃለን እናደንቀሃለን ብለው በፈቃደኝነት ስለሸለሙት ይሄ አብርሽን የሚያስጠይቀው ነው ብዬ አላስብም። ማለት መመከርም ካለባቸው ማድመቂያ ቅመሞች ናቸው። እሱም ደግሞ እንዲህ ሃያ አራት ሰዓት ተኩል አጀንዳ እንዲያደርጉ ሳይሆን አንድ ሰው ትመክሩታላቸው። ምክንያቱም እነሱ ህፃኖች አይደሉም። ከአስራ ስምንት ዓመት በላይ የሆነው ፓስፖርት አውጥተው ስደት እስከመጡ ድረስ ትላልቆች ናቸው። ስለዚህ አንዴ ትነግራላችሁ። ያ ሰው ከሰማ ሰማ፣ ካልሰማ ጸጥ ነው ማለት ያለባቸው እንጂ አጀንዳ ያደርጋችሁ እዚህን ያክል ትኩረት ተሰጥቶ መነጋገሪያ መሆን አለበት ብዬ አላስብም። ገብቷቸው ያለ አይደለ እንዴ ሰው። ሰርጉ ነው ኦኬ ኦልሬዲ፣ ሰርጉ ነው። ከዛ የሆነ ሰዋት ስጦታ ሲሰጠው አልፈልግም መልሱት ይባላል? ቢቢል ራሱ እሱ ሰዎቹ ይቀየማሉ እንዴ ስጦታ ምን ይባላል መሰላችሁ፣ በሀገራችን የስጦታ ትንሽ የለውም። ምንም ሆነ ምንም ተቀበሉ ነው። ስለዚህ አብረሽ በሰርጉ ቀን ለዛውም በሰርጉ ቀን ተሸልሞ ለምን ተቀበልክ ማለት ይሄ የሆነ የቅናት ወይ የሌላ ነገር ነው እንጂ ይሄ ፌር ነው ብዬ አላስብም። እንደ ሰው ካሰባችሁት ይሄ በምን አንግል እንደዚህ እንዳንገበገባችሁ አላውቅም። ማለት እኔም እኮ መጀመሪያ ላይ ተቃውሞ የነበረ ግሩፕ ከፍታው ለአብረሽ እንደዚህ እናድርግለት ምናምን ሲሉ እንዲህ ለምንድን ነው ግሩፕ ከፍታችሁ እዚህ ያክል ምናምን ብዬ ነበረ። ግን አሁን አብርሽን ጥፋተኛ ግን ልናደርገው አንችልም። በምንም አይነት መልኩ ጥፋተኛ አይደለም። እውነት እንደ ሰው ካሰባችሁት አብርሽ የሚያስወቅሰው ነገር አላደረገም። በቃ የፕሮግራሙ ቀን ስጦታ ተሰጠው ተቀበለ እንጂ ለምን ተቀበልክ አይባልም። ምክንያቱም ከሕፃን ልጅ አለም የተቀበለው ሁሌ እንደምላቸው አምነውበት የሰሩበትን ነው የሰጡት። ለዛውም ትላልቅ ሰዎች ናቸው። እንግዲህ ስደት ላይ እስከመጡ ድረስ እንግዲህ እንዳልኳቸው በጣም ከአስራ ስምንት ዓመት በላይ ሀያ ሰላሳ ዓመት የሆናቸው ልጆች ናቸው። ስለዚህ ለመኪና አይገዙም። እንዲሁም በነገራችን ላይ ቲክቶክ ላይ የእሱ ደጋፊ የሆኑ ሰዎች ታውቃላችሁ፣ በጣም ብዛት አላቸው እና ላምበርጊኒ ምናምን የሚባል መኪና አለና እሱን ነው ገና የምንገዛለት ብለው ዝተዋል። አያደርጉትም አይባልም። ምክንያቱም ከዚህ በፊት ራሱ አድርገው አሳይተውናል። መኪና ባይገዙ ያው ብዙ ነገር ገዝተዋል ተብሏል። እና ጭራሽልህ እየገቡ ነው እነዚህ ልጆች የመጡት። ቢሆንም ግን እኔ አብርሽ ጋር ጥፋት አላየውበትም ማለት ነው። በቃ ወደዱት ይሁን እንደሚወዱት ታውቃላችሁ። ብዙ ሰው ነው ብዙ ኦዲየንስ አለው። ስለዚህ ስለሚወዱት አደረጉለት። ስለዚህ በቃ ኖርማል ነው ማለት ነው። እና በባለፈው እሱ ልመስገን ብሎ በቃ ኦዲየንሶችን አላስከፈላቸውም እዚህ የደረስኩት በእነሱ ነው ብሎ መግቢያ በነፃ ነበር ያደረገው እንዳልኳችሁ። መርከብ ላይ ምንም አይነት ገንዘብ ሳይከፍሉ በነፃ ተዝናንተው ነበር በባለፈው የሄዱት። አሁን ግን መልሱ እንዳልኳቸው እሁድ ነው የተንሳይለት ያን ቀን የሚሄዱት መቶ ሀምሳ የትኬት ያስከፍላል ማለት ነው። እና ይመስለኛል ዋና አስተባባሪው ማፊ ነው ማቲ ማቲ ነው እናላቸዋለሁ በባለፈው ያልሄዱ ምነው በሄድኩ ኖሮ ያሉ ሰዎች ይመጣሉ ተብሎ ይታሰባል። በዛ ላይ ደግሞ በዓል ሲሆን አንዳንዴ እረፍት የሚፈቀድላቸው ልጆች ስላሉ በእረፍት ምክንያት በበዓሉ ምክንያት እረፍት የሚወጡ ሰዎች ስላሉ ብዙ ሰዎች ይገኛል ተብሎ ይታሰባል። ስለዚህ እሁድ ድጋሚ ፕሮግራም አላቸው ማለት ነው። በነገራችን ላይ ይህን ነገር ከመጀመሪያው አላሰበበትም ይመስለኛል። ምክንያቱም ያው ዱባይ ላይ ቀለበት፣ ከዛ ደግሞ ኢትዮጵያ ሰርግ ነበረ የተባለው አሁን ግን ነገሩ በጣም ግራ እግራ ስላጋባውና ስላናደደው ይመስለኛል ጭራሽ መልሱን ለግሷል ማለት ነው። እንግዲህ እሁድ መልስ አለኝ ብሏል ማለት ነው። የመልስ ፕሮግራም እዛው ባለፈው የተካሄደበት ቦታ ላይ ሙሉ ቀን ፕሮግራም እንዳለ ተናግረዋል ማለት ነው። እኔ እንዳልኳችሁ ነው። እኔ በአብርሽ እና በሩታ ስኬት አድናቂያቸው ላይ እውነት ምን እንጀ እንደ ማሪያ ሊሆኑ የሚችሉ ሰዎች ናቸው። በምን እንዳትብኝ ምንሰርተው ነው ምናምን ባለፈው መሲን ስትል ነበረ። መሲ ብሪጅስቶን ማለት ነው። አንተ ምን ሰርተ ታውቃለህ? ሰው ታታቅ ብዙ ብዙ ነገር ብለው ታውቃለች። እና እሱ እንዳለ ሆኖ ነገር ግን በራሱ ሞድ በራሳቸው እንዴ ሰው ስንት ብሄር ከብሄር ሀይማኖት ከሀይማኖት እያጣላ ኳል ይኖራል አደለ እንዲ ምንም ጥሩ ነገር እርዳታ እንኳን ባይሰሩ በራሳቸው ላይፍ ነው። በቃ ሰው አይነኩም። በራሳቸው ነው በራሳቸው ቢጃጃሉም ራሳቸው በራሳቸው ናቸው። ገብታቸው አለ ሰው እስካልነካቸው ድረስ ብቻዬን መብቴ ነው። አሁን አብርሽና ሩታ ይታረቃሉ፣ ይፋታሉ ምናምን እንደዚህ ፕራንክ ነው ስራቸው አሁን እናውቃለን። ግን ሰው እስካልነኩ ድረስ የዚህን ያክል የሚያንገበግብ ስራ አልሰሩም። የሚያናድር ስራ አልሰሩም። አለ አደለ እንደ ያልሞተውን ሞተ ያልታመመውን ታመመ፣ ተፋቱ ምናምን እያሉ ስንት የሚዘግብ እኮ አሉ አደለ እንዴ ብሄር ከብሄር ስንት ቁጭ ብሎ በሃይማኖት የሚያፋጃለ እንዴ። ስለዚህ የሚያስወቅሳቸው አይደለም። ይሁን የሚያስጠላ በጣም ስራ አልሰሩም፣ አብርሽና ሩታ ማለት ነው። እውነት በዚህ መልክ ላይ ለምን ለምንድሆን አላውቅም። እርዳታ አልተሳተፉም አሁ አልተሳተፉም፣ ግን እርዳታ እጁን ጠምዘን እርዳ ልንነው አንችልም። ገብቷቸዋል አደለ። ደግሞ ስጠይቁት እርዳ እንደዚህ መርዳት አለብህ አንተ። ምንም አረዳህን ማለት አይደለም መብት ነው። አለመርዳት በገንዘቡ እንዴ በመገንዘቡ አለመርዳት ይችላል። ሲጠየቅ እንደዚህ አይደለም ገብታችኋል። በቃ አለ እንዲረዳ ከሆነ የምትፈልጉት በፀባይ እንደዚህ እንደዚህ እኮ ቢሆን እንደዚህ ካለ የሆነ ነገር ብሰጠን እዚህ ጋር የተቸገረ ሰው አለ ከቻልክ ተሳተፍ ነው እንጂ የሚባለው አንተ ገንዘብ አለ ዩቲዩብ ብዙ ብር ይከፍልሃል። ስለዚህ እንደዚህ እንደዚህ መርዳት አለብህ ሀይረዳ መብቱ ነው አለ መርዳት ፈግቶ ነው እንጂ ያመጣው ሰርቶ ነው እንጂ ያመጣው የሆነ እንትን ወስዶ አይደለም ማለት እንዴ ሼር ወስዶ አይደለም። ስለዚህ ከጠየቃችሁትን በስራ አትጠይቁት ማለት የሆነ ነገሩ መጀመሪያ ያምንበታል እና ማድረግ ከፈለገ ያደርጋል እንጂ እዚህ ጋ ስለተናገራቸው ሳይፈልግ በግድ እናንተ ስላላቸው ብቻ ያደርጋል ማለት አይደለም። አንዳንዴ በቃ የሆነ ዝም ብለን የሆነ በቃለ መድረኩን ስላገኘን ዝም ብለን ባንናገር ጥሩ ነው ብዬ አስባለሁ። ስለዚህ ምንም አስተማሪ ነገር እንኳን ባያቀርቡ ግን ሰውን የሚነካ ነገር፣ ሰውን የሚያሳዝን ነገር፣ አንዱን ከአንዱ የሚያባላ ነገር አይደለም የሚሰሩት። ስለዚህ በራሳቸው ሙድ ፈታ የሚሉ ልጆች ናቸው ማለት ነው። ስለዚህም ሊያስወቅሳቸው የሚችል ነገር ምንም ነገር የለም የምር ነው የምላቸው እና በዚህ መልኩ ያን ማነጋገሪያ ይሆናሉ ብዬ አላስብም። ግን እስማ አንዳንዴ ግን እሱም ለምንድን ነው ግን የሚወጣ ሰው ማንወደው በቃ እንጃ በዚህ ልክ በዚህ ልክ ሰውን መናገር ትክክል ነው ብዬ አላስብም። እንደም ልናበረታታው ይገባል። በአጭር ጊዜ ውጤታማ የሆነ ልጅ፣ ጀግና ልጅ ነው። እውነት እኔ ከመጀመሪያ ጀምሬ ስለመከታተላ ነው ገና የዩቲዩብ ተከፍቶ ሲሰጠው ጀምሬ ቪዲዮን ማየት ይችላል የተንቢ ዩቲዩብ ላይ መጀመሪያ ስልክ ገዝታ እና ኤልፎን እና ስልክ ገዝታ ስትሰጠው እና ሊቭ እንዴት እንደሚገባው ራሱ ስታስተምረው ተስተምረው የምናቀው ልጅ ነው እና ከዛ ተነስቶ እዚህ በመድረሱ ጎበዝ ጀግና ልንለው ይገባል እንጂ የዚህ ክን ያክል ልክ ትልቅ ወንጀል እንደሰራ ተወቃሽ ሆኖ ይህን ያክል ሊያንጫጫ አይገባም ማለት ነው። እውነት አንዳንዴ የሆነ ግትር አንሆኛ ራሳችን ማለት ጥፋቱ ጥፋት የለበትም ስራ ነው አይደለ? ማንም ሰው ስንት የሚፈገው በበረሃ መጥቶ ምናምን ስንት ሰው የሚፈገው ብር ለማግኘት ተመችም፣ ለመንግስተ ሰማያት አደለም አደለ? ሰው በሊቢያና በእንትና አቋርጦ ሄዶ መከር ነው የሚያብለው የሚበላው፣ ለስጋው ወይንም ለሕይወቱ ለምድራዊ ሕይወት ሲል ነው አደለ? ስለዚህ ይህም ልጅ ደግሞ ሰው ክፉ ነገር እንዳልኳቸው ብዙ ነገር የማያጣላ መጥፎ ነገር እስካልሰራ ድረስ በራሱ ሞድ በቃ ሚስቱን አተወረደ ይችልጃ ጃ ከሚስቱ ጋር ነው በቃ ይጣላሉ ይፋታሉ። እነሱን አለማየት ትችላላችሁ እንጂ ይሄ ሰው ጋር ደርሰው አይደለም። ስለዚህ በዚህ ልክ እነሱን መጥመድ አይገባንም ማለት ነው። ስራ እስከሆነ ድረስ እሱ እኮ ስራ ነው ያዘው በቃ ስራውን እየሰራ ነው። ስራው ደግሞ የዚህን ያክል ለእናንተ ላይመች፣ ላይደላ ይችላል። ለዛ ደግሞ እሱን አለማየት ትችላላችሁ። በቃ በግድ ስልካችሁ በእጃቸው ላይ ነው አደለ? የሱ ቪዲዮ ሲመጣ ስክሮል አርጋችሁ ማለፍ ትችላላችሁ። እዩ ብሎ የሚያስገድዳችሁ የለም። ፈልጋችሁ አይታችሁ ከዛ ግን በቃ ምንም። አሁን ትናንትና መሲ በጣም ያሳቀች ማለት ነው። መሲ ብሪጅስቶን ማቲ አንተን አቀሃለሁ። ያኛውን ጠራችን፣ አንተን አቀሃለሁ። ይሄኛው ግን እኔ ቢዚ ነኝ፣ ቢዚ ስለሆንኩኝ ስለማላቀው ሚዲያ ላይ ብዙ ስለማልጠቀም ይሄ ማን ነው አብርሽ ነው ማን ነው የሚባለውን አንተን አላቀህም ማለት አብርሽ እዛ ፊት ለፊቷ ቁጭ ብሎ እሱን ላለ መጥራት አላቀህም አይነት ነገር እንዲሁ እንዲሁ። የውሸትሽ ጥግ ነው እንጂ ማለት ነው። እንዴት ነው ቲክቶክ ላይ ምን ስራ ቢበዛ እኮ ስራሽ በኦንላይን ነው አደለ? ስራሽ በቲክቶክ ነው። ገስት አንቺ ተፈልገሽ አትታጭመ ሁሉ ገስት ላይ ትገኛለሽ ሁሉ ገስት ላይ ማለት ነው። ግን እንዴት ነው አብረሽን አላውቀውም የምትዩ ይሄ ማለት ነው። ይሄ አይን ያወጣ ውሸት ካልሆነ በስተቀረ አብረሽ ዩቲዩብ እንኳን ገብተሽ እንኳን ባትከታተዩ ቲክቶክን ያጨናነቀው የአብረሽና የሩታ ቪዲዮ ነው፣ ወይንም ፎቶ ነው። እና አላውቀውም፣ በቃ ማቴን አንተን አውቃለው ምናምን ነገር፣ ከዛ ግን አንተኛውን ግን ማን ነው ስምህ ምናምን ነገር አለች ማለት ነው። ይቅርታ እኔ በጣም በስራ ቢዚ ስለሆንኩኝ ቪዲዮ ምናምን ማንንም አላውቅም። ስራዋ እኮ ኦንላይን ነው፣ ስራዋ እኮ ቲክቶክ ነው። እና አለግባባውን ብትል ኦኬ ግን አብረሽን አላውቀውም ማለት ይሄ ይሄ ላለማወቅ ያደረገችው ጥረት ወይም በቃ አታውቀውም አትከታተለውም እንድትባል ነው እንጂ፣ መቼም ይሄ እውነት ነው ብሎ ማንም ሳይቀበላትም። ግን አላውቅም በዚህ መልኩ ለምን እንደተናደደችበት። ለማንኛውም እንደ ባህል ሆኖብን ይሁን እንበቃ አላውቅም። እኛ ሀበሾች በአጠቃላይ የሚበልጠንን ሰው አንወድም፣ ያንጨረጭረናል። ይሄ ደግሞ ለማንኛውም የሚሰራ ሰውን ከቻልን እናበረታታካል ካልቻልን ደግሞ መንገድ እንልቀቅ ማለት ነው። ስለዚህ መሰናክል መሆን የለብንም። ካልወደድ ነው እሱን አለማየት፣ አለመከተል መብታችን ነው እንጂ አልህ ማለት አይቻልም። ምክንያቱም ስክሮን የሚባል ነገር አለ። ዲሌት ብሎክ ማድረግ አለ። ይሄ ሶሻል ሚዲያ ነው። እያንዳንዱ ሰው በስልኩ የሚጠቀመው ሚዲያ ማለት ነው። ስለዚህ እክሌን ስለማልወደው ከሚዲያ ላይ አልየው ማለት አልችልም። ግን ያን ሰው እኔ ማየት ካልፈለግኩ ብሎክ አርጌ እጠፋለሁ ከሱ ጋር ወይ ሲመጣልኝ ቪዲዮ ስክሮል አደርጋለሁ ምናምን ነገር እንጂ ለምን አየሁ፣ ለሚን ቪዲዮ ሰራ ማለት ይሄ ፌር አይደለም። የሚያስወቅ ሰው ነገር አልሰራም። አብርሽ እላቸዋለሁ። ጓደኞቼ፣ ስለነበረን ቆይታ አመሰግናለሁ። የእናንተን ሀሳብ ደግሞ ቪዲዮ ላይ ኮሜንት ላይ አስቀምጡልኝ። ማወቅ ስለምፈልግ ነው የአብርሽ ደጋፊ ናቸው ወይስ አብርሽ ተሳስቷል ከሚሉት ወገን እንደሆናችሁ ሀሳባችሁ ማወቅ እፈልጋለሁ። ስለነበረን ቆይታ በጣም አመሰግናለሁ። ደህና ነው።